ጀንጅናት እድና ጠይቃት የፍቅር ጥያቄ እሷ ተሸገረች። የወንድ ጥማት አላት። ስለዚህ እኛ ጉድፈላ ጉድፈላ ጦርነቱን ፍፄ ተረጋግቷል። ባልና ሚስት መሀል መግባት አስፈላጊ አይደለም እያለ ይገኛል። እውነት ነው ባልና ሚስት መሀል መግባት አስፈላጊ አይደለም ቤተሰቦች እንዲሁም ደግሞ አንድ የሆነ ነገር ነቆር አርጋ ትመጣለች። በዛን ሰዓት ሀይሚና ፍቅር ያለው ለሚል ሰው ሂድና ፍቅራት ፍቅርህን ግለጽላት፣ የኔ ፍቅር በላት ያላችሁ ምታሽቃብጡት እናንተ ናቸው እያሉ ይገኛል። ባይዘዌ ሀይሚ የሆነ ጸብ ሲፈጠር የሆነ ኤዲት ያደርጉና ሄድና ፍቅርን ግለጽላት እንደዚህ አድርግላት፣ እንትናን ታውቃላችሁ እንዴት ጎል እንደከታቱት ማለት ነው። ሰላም ጤና ይስጥልኝ የውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? አላው እኔ ደህና ነኝ፣ ፈጣሪ ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰቦች ትችላላችሁ። እንግዲህ ትናንትና በነ ቡርኬ በላይ ቡላይ ማለት ነው። እንግዲህ ያው ብሩክ ምን ታውን ተናግረዋል፣ ነገር ግን እኛ አንፈልግም አንፈልግም ዛሬማ ማ ሲጽፎ አሉት ጉድ ነው ሀይሚ ሀይሚ ክብረ ንጽህናዋ ካለ መኪና እንገዛላታለን ብለዋል። ሀይሚ መኪናሽን አስገዥ እንደምንም ብለሽ እንደምን ትሆኛለሽ ብዬ ተስፋ አደርጋለሁ። እውነት መኪና እንገዛለን ብለው ቃል ገብተዋል። እናንተ መኪና ስንት ብር ነው? ስንት ድርሃም ነው ወይም ደግሞ ስንት ዶላር ነው? ምን ችግር አለ? ይገዛለ። አይ እስካሁን ደስ ግን ምንም የሆነች አትመስለኝም፣ መስለኝም ያው የስራ ብዛት ምናምን ካልሆነ ካልወሰደው በስተቀር ሌላ ነገር እንኳን ያጋጠማት አይመስለኝም ሀይሚ፣ ሳስበው ማለት ነው። ኤኒዌይስ፣ ቤተሰቦች እናም በሽንጣቸውን ገጥረው ይሄ ሃይሚ ድንግል ከሆነች መኪና እገዛለሁ ያለች ልጅ አለች። የቡራ አድናቂ ናት? እና መኪናሽን አስገዥ ሀይሚ፣ መችስ መሄዱ አይቀር ቃ አሁን ማ ከጠፋ ብሩክ እንዳጠፋው ነው የሚቆጠረው። ሌላ ሰው መችስ አይሆንም፣ ሌላ ሌላ ቢሆንም በብሩክ ነው የሚለጠፈው ቤተሰብ አረኔ ላይቭ ላይ እናንተ የምታወሩ ልጆች ማለት ነው። ከካሜራ ጀርባናን ብላችሁ መቼስ ማንነታችን አይታወቅም እያላችሁ ነው መሰለኝ። በጣም ብዙ ነገር ነው የምታወሩ። ዘና ፈታ ነው የምታረጉኝ። ባይ ዘው ይሄ ግልጽነት ነው፣ ናቹራል ነው። ማንም ሰው ያው ያለ ነገር ነው። ብልግናማ አይባልም። ነገር ግን እንዴት ነው? ሃይሚ መኪናሽን አስገዥ። ተይ አስገዥ፣ አስገዥ፣ አስገዥ። ለማንም እንዳሰጫ አስገዥ ለብሩክም እንዳትሰጪ ይሄንን ሰምተሽ ዋል። መች ሚሽን ሚሽን አድርገውላታል ሲያሽከረክሩላት ነበር። ባይዘው ብልግና አይደለም ይሄ፣ በነገራችን ላይ እውነት እስከ ህጋችሁ ከሆናችሁ እንዴ፣ አይደለም መኪና፣ ዳይመንድ ዳይመንድ እንዴ፣ ምን፣ ኧረ ስንት ነገር። እንደውም ሀይሚ እንደዚህ ከሆነች ራሱ ብሩክ ራሱ ቤት ባይቀመጥ ጥሩ ነው። በትንፋሽ እንዳይሄድ ማለት ነው። ቤተሰብ ወይ በሳቅ ነው የሞትኩት። ፈጣሪ ትግስት ስጠኝ። የዚህን ያህል ነው ኮንፊደንስ የገቡላት ምን ያክል ባይዘው! ወይ እንደዚህ ሊሎ የቻሉበት መቼም አይኖርም ብለው ነው። በብዙ አይነት ነገር ሊሄድ ይችላል። በነገራችን ላይ ግዴታ ከወንድ ጋ ጾታ ግንኙነት ስላለ ብቻ አይደለም እና በብዙ ነገር እንደዚህ አይነት ነገር ሊወገድ ይችላል። በነገራችን ላይ ቃላት ትግቡ እና፣ እኔ እሷ እንደዚህ ክብረ ንጽህና ካላት መኪና ገዛላት አለ ያለቻለች። የምሬ ነው፣ ብዙ ወሬ ስላለው ፈርቼ ነው እንጂ በኋላ ቅር እንዳይላ፣ ልጅቷን ደግሞ አውቃታለሁ፣ ቅር እንዳይላ ፈልጌ ነው እና ግን፣ በዚህ ልክ ኮንፊደንስ ባለው መልኩ ለእሷ ቃል መግባቷ በጣም ገረመኝ። አረ ይኖራል፣ ተይ ቃላት ትግቢ፣ ስንት ድርሃም እንደሆነ ታውቂያለሽ? መኪና በአሁን ሰዓት ስንት ድርሃም ነው? ውድ እኮ ነው። እንዴ! ጉድፈላ ፈላ ሰው ለካ እናንተ ጉድፈላ ቆይ፣ ሲታረቁ ሌላ አጀንዳ ታመጣላችሁ፣ ሲጣሉ ሌላ አጀንዳ ታመጣላችሁ። ወይኔ ኒ የብሩክ እና የሃይሚ ቤተሰቦች ጉድ አፈላችሁ። የምሬ ነው። በጣም በግልጽ ስለቀረቧችሁ በቃ እያንዳንዷን ነገር ግልጽ እያረጉ ስለነገሯችሁ በቃ ይሄንንም ጭራሽ ካልነገረን ቡላ ቡራ ቡራ ፈትሽ ይንገረናል አሉ። ወይኔ እናቴ! ኧረ እዚህ ድረስማ እንደዚህማ አታሳቋቸው አታሳቋቸው እንደዚህ ብላችሁ ነው ማሳቀቅ ያለባችሁም። ባይ ዘ ወይ ምንም መሳቀቅ የሚባል ነገር የለም። ምክንያቱም በእነሱ አልተጀመረም እንደዚህ አይነት ነገር። በጣም ቁጥብ የሆነ ወንድና ቁጥብ የሆነ ሴት ናት፣ ሀይሜም ብሩኬም። ያን ያህል ብዙ በእንደዚህ አይነት ህይወት ላይ የተጓዙ ሰዎች አይደሉም እና ያኔ የሚያስጣጣቸው ነገር የለም። የሚያሳፍራቸው ነገር የለም። ቤተሰቦቹን ምታፍሮ አይገባም ብዬ አስባለሁ። እና ሰሞኑ እንደውም ብሩኬ እርግዝና እርግዝና አምሮታል። አረገሽ ወይ ደከመሽ ወይ ልንከባከብሽ እያለ ነው። ስለዚህ በቃ አምጧቸው፣ አራት ልጆች ይምጡ። እኛም አረብ ሀገር ሳንገባ አንዳንድ ነገር እናደርጋለን። በሉ ከዛ ሀይሚ ልጅ ናት፣ ብሩኬም ልጅ ነው። እኩል ያድጋል። ልጃቸው ማለት ነው። ከነሱ እኩል ያድጋል እና በጣም እያሳቀኝ ነበረ። እንደዚህ ያሉት ዛሬ ደግሞ ፍጹም መጥቶ ደስ ብሎኛል። ስለታረቁ ብቻ ዬ ነው የመጣሁት አላለም። በነገራችን ላይ ሀብ እነሱ ላሳርቅ አላለም። ሁለቱም ብቻ ኮረኮማ ከዛ ጉዜ ወደ ስራ ሄድኩኝ አለ እና እንዴት እንደሆነ በውስጥ ጨርሶ ይሆን ምን ይሆን አላውቅም። ያው የሀይሚና የጉራም ብቻ ነው ባደባባይ አስጨርሶ የሄደው እነሱ ማለት ነው። በጣም አስቆኛል። እነሱ ማን አስታረቃቸው እንደዛ እየተደባደቡ? በነገራችን ላይ ፍጹምና ና ሄኖክ በማግስተኛው ቀን ነው ሰላም ተባብለው የመጡት። ሰው ቢጎዳዱም አይጎዳዱም እንዲሁም ደግሞ ካሜራ ማላቸው እሱን ራሱ ምን ነበር ያለው? ግሽጣ ራስ ነው ያለው። በጣም እየታኝ ነበርና ያን ሁሉ ነገር ብሎ ምንም እርቅ የለ ምን የለ። በእርግጥ ከካሜራ ጀርባ ተነጋግሮ ሊሆን ይችላል። እና ግን በጣም ገርሞኛል። እና ዛሬ ባልና ሚስት መሀል መግባት ጥሩ አይደለም። ነገም ተነጎዳም ሀይሚና ውርጌ ቢጣሉም ቢታረቁም እኛ አያገባንም ብሎ ዛሬ መልእክቱን አስተላልፎ ብቻ አሁን ቪዲዮ ሰርቶ ሄዷል ማለት ነው። እንግዲህ እየራሳችሁን አይዲያ እየፈጠራችሁ መስራት ነው። ሀይሚና ወርኬም እንግዲህ አንድ ሆነዋል። ከዚህ በላይ ደግሞ አንድ የሚያደርጋቸውን የሚያቀራርባቸውን ነገር ይዘው ይመጣሉ ብዬ አስባለሁ። በዚህ አጋጣሚ ሀይሚ እንግዲህ ክብረን፣ ጽናሽን አሳይን ብለዋል። አንድ ቀን ብሩጋ ማለት ነው ሄደሽ ትኝት ብለሽ ህጌን ወስደውሀል እና ኦ ወይበት ፕራንክ ማለት ነው ከዛ እንግዲህ እየሳቃችሁ ያው መኪናውን ትገዛላችሁ ማለት ነው። ቤተሰቦችም ለመግዛት ተዘጋጁ ማለት ነው። መኪና እገዛለሁ ብላለች አንዷ በእርግጠኝነት በጣም ቃል ገብታ ማለት ነው። ወይኔ እናንተ ቲክቶክ ላይ ኮሳ የሰማችሁ አልግ እንደው ግን ለነሱ ህይወት ተጨንቃችሁ ነው ወይስ ምንድን ነው? ቆይ አሁን ይሄ እኮ ያስጨንቅም። ብሩክ እና ሃይሚን ነው ያስጨንቃችሁ የሚገባው፣ ሌላ ነገር አይደለም። አሁን እኔ እኔ በጣም እየሳኩት እግዚአብሔር ለማንኛውም ይኔ ውድ ቤተሰቦች በጣም ይመቻችሁ። ያው መጣሁበት ጉዳይ አንደኛ ነገር ይሄንን አስቆይ ልነግራችሁ ነው። ቦይስ ላስገባው አስገባው ነበር፣ በኋላ ደግሞ ሌላ ችግር ስለሚፈጠር እንደዚሁ። ማለት አንዳንድ ጊዜ ቲክቶክ ላይቭ ላይ የሚያወሩት ወሬ ዝም ብላችሁ ቻናላችሁ ላይ አስገብታችሁ አትስሩ። ምክንያቱም አንዳንድ ጊዜ እነሱ ያጠፉታል። የፈለገ ነገር ቢሰራጭም ሌላ ሰው ጋር ሲሰማ የምትወዱ ሰው ጋር ይደብራል። እና አንዳንድ ጊዜ የሆነ ጥንቃቄ እናድርግ። እኛ ያገባንም ብሩክ ብሩክ ነው የሚያገባው። ጣጣ ውስጥ ሃይሚ ሆነች ብቻ አይመለከተንም እንዲሁ ስጦትዋን ማበርከት ከፈለጋችሁ በውስጥ ጠይቁ በውስጥ ጠይቁና ምክንያቱም እንዲ በእርግጥ ዳይመንድ ይደረጋል እኮ ታውቃላችሁ ድሮ በሀገራችን ዳይመንድ ይደረጋል አባቶቻችን ብዙ ነገር ይደረጋል እና ምናልባት ሀይሚ ይሄንን ነገር ካለ እድልሽን ተጠቀሚበት አንድ መኪና ይዘሽ ጀደድ እያረግሽ ለነገሩ ብሩክ ይገዛላታል እንደ ብሩክ አለማየሁ ረ ይገዛላታል ከዛ በላይ ከዛ በላይ ይገዛላታል። የእናንተ መኪና ያስፈልጋትም ባይዘው ማለት ነው። ብቻ ግን በጣም አስቆኝ፣ በጣም ገርሞኝ ነው የመጣው የመጣሁት የቲክቶክ ላይ ስሰማው ቀን ሙሉ ሲያስቀኝ ነው ዋለው ስሰማው ማለት ነው እና ሁሌ ተጽዕኖ ፈጣሪ ሀይሜ ናት ብላችኋል ያው ተጽዕኖ ካልተፈጠረ ስራ የለም እድገት የለም ግዴታ ነው ተጽዕኖ ብቻ ዋናው መስማማታቸው ነው የሚሆነው ደግሞ እየተሰደበች እየተገጠጠች በዙሪያ ያሉችን ሰዎች አሳድጋለች ዛሬ ፍፄ አመስግኗታል ሰብስክራይበሯ ጨምሯል እንዲሁም ሌሎቹ ብዙዎቹ ስለዚህ ስራ ላይ ያለ ነው ስለዚህ ሰው ይሰራል ይጥራል ይግራል አተፍረዱባት ተጽዕኖ ፈጣሪ ብትሆንም የሚዲያው አንደኛ ናት ሀይሜ ማለት ነው በዚህ አጋጣሚ ልንገራችሁ ብዬ ነው እንዲሁም ብሩኬ ብሩኬም የሚዲያው ቁጥር አንድ አምታቴ በቃ አላደለ። አንዱን ከአንድ በቃ እንዴት ነው? በዚህ ሄደስ ጥሉት በዚህ ብቅ እያለ በቃ ጨጓራቸው ላጥ የሚያደርጋቸው ጀግና ልጅ ነው። በነገራችን ላይ ሁለቱም አንድ አይነት አቅም ነው ያላቸው እና በጣም ብቻ ይለያሉ። እና ተጽዕኖ መፍጠራቸውን አትጥሉት ብቻ ግን እስከ መጨረሻ ድረስ ተለያይተው እንዳይቀሩ ብቻ ማሰብ ያለባቸው። ከዛ ውጭ ግን ማንም ሰው በባልና ሚስት መሀል ጣልቃ መግባት እንደሌለበት ነው እኔ የተረዳሁት ከዚህ ቪዲዮ። ምክንያቱም አሁን አንድ ላይ ናቸው፣ አንድ ላይ እየኖሩ ነው። ይችን ይችን ተጽዕኖ በመፍጠራቸው አንድነታቸውን አጠናከሩ። ስለዚህ ጥሩ አይደል? ይሄ አስፈላጊ እኮ ነው። ሁለት ወጪ ለምን ይወጣል? አንድ ወጪ ይቀንስለታል ብሩኬ። ከዛ ብሩኬ መኪና አለው፣ ሀይሚ ቤት አላት። በእንደዚያ አይነት ወይ እናስበዋለን። ስለዚህ ተቻቻሉ ማለት ነው። ቤተሰብ እና የመቻችሁ አሁን ማታ ምን አይነት ፕራንክ ወይም ደግሞ የሆነ ነገር ይዘውልን ይመጣሉ። እስከዛው ድረስ ቤተሰቦች ሰላም ሆኑ። የፍፄ መልእክት ይሄንን ይመስላል መልክቱ። የቲክቶከሮች ደግሞ እንደዛ ነው እንደሰማችሁት ነው። ሽልማቱን ለመውሰድ ሀይሚ ተዘጋጅበት፣ ምንም አያሳፍርም። ቤተሰቦች እናመሰግናለን ባይ